ወይኔ ጉዴ ፈላ የዛሬው የከፋ ነው። የእናንተስ ተንኮላችሁ ከፋ። የምር ግን እንደዚህ ነው የሚያምርባችሁ። የምሬ ነው የምላችሁ ጸጉሻና ሩታ ሜሪ ይሳቅ አብርሽ ና ጨምሮትም ነበረ። አረ የአብርሽ ጉድማ ያትፈልግ ነበረ። ሰለዋሊክ ወራፍንትላ በረከቱ ድነ የተከበራችሁ የቻላል ቤተሰቦች እንዴት ናችሁልኝ? በያላችሁ በት ሰላምና ጤና ኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ዛሬ ስለ በልጆቻችን አልሰራሁም እና አፌ ኮ በለኝ እንዴ በላኝነትን ምረች ስለነሱ ስላላወራው ብቻ ማለት ነው። ሱስ ሆነ ቁጫ ነው ማለት ነው። ያው መጣውላችሁ እንኳን ደህና መጣችሁ። እናንተም እንኳንም ደህና ቆያችሁኝ እናንተም ማለት ነው። እንግዲህ ቀብራራው ሚስቱ ፋዘና ዝንጥ እያደረገ ነበረ ማለት ነው እና የኛ ቀውላላ ነው የሚባለው የኛ ሸበላ አብርሽ ማለት ነው የጋሽዬ ሸበላ ያው ሲዝናኑ ነበረ ማለት ነው እና ብቃል አልኩ ምላችኋለሁ። በሌላ አይዲያ ገብቼ ነበረ ዛሬ። እናንተ ለምድነው ላይክ መታደርጉት? ላይክ አድርጎ የምሪል ነው ብላችሁ እና ሌላኛው ደግሞ ፀጌና ሩታ ዛሬ ተንኮል በተሞላበት ሁኔታ መተዋል። እሱም ይሳቅ በተኛበት አቆሙት። ጋይስ እንደ ያወራነው ናቸው እንደ በተኛበት በተኛበት ከእነ ይሄ ከእነ ቁመቱ ይሳቅ እኮ በነገራችን ላይ ቪዲዮ ላይ ነው አጭር የሚመስለው እንጂ እኮ ቁመቱ ቁመት እንዳይመስላቸው ረጅም ነው አሉ። ነው እኔ አላውቅም። አሉ አሉ በሚለው እንውሰደው እና ረጅም ነው ተባለ። ስለዚህ እንደ አድርገው ነ ብርቅ ያደርገው እኮ አቆሙት። ይሳቅም ቆመ

ጉጃዳው እዛ ጉጃ አይደለችም፣ ሜሪ ሻ ማለት ነው። ሜሪ ደግሞ የሆነች ተብታባ እንግዲህ እግርሽ ስር ሲሏት እንዴት እንደተ እንዴት እንደበረረች ማለት ነው። እና በዚህ አጋጣሚ አፍ ብቻ ምላስ ብቻ እንደሆነች ተረድቻለሁ። በነገራችን ላይ እባብ የማይፈራ የለም። እኔ የሞተው እራሱ ማየት አልፈልግም። ለመናገር ታምኔላቸው ላይ ብዙ ጊዜ ከሆዴ ወጣ ማለት ነው። እሺ ብለው ሲመጡ እኔ ብሎክ ነው የማደርጋቸው፣ እነዚያ ሰዎች ወደ እኔ እንዳይመጡ። የእኛዎቹ እራሱ ቢሆን ማለት ነው፣ ዩቲዩብ ላይ እና ብሎክ አደርጋ ያደርጋቸዋለሁ ምክንያቱ ማየት ስለማልፈልግ አልወድም። ምድ በጣም ነው የምፈራው እና ፍቅር በፍቅር ሆናችሁ ነው የመጣችሁት፣ ፀጉሻና እነ ሜሪ እነ ማነው ይሳቅ እና ሩታዬ ማለት ነው። አብርሽ ደግሞ በተኛበት ብትደግሙት ኖሮ ደስ ይል ነበረ። በመቀጠል ደግሞ ሌሽ በሩታ ቤት አትለቁም፣ ቪዲዮ ሀ ለምን አትለቁም? እኛ ሁሌ ፌድ እንበል እንዴው በሚዲያ እና በውስጥ መስመር ማለት ነው እና ለምንድን ነው የማትለቁት? በዚህ አጋጣሚ ሌሽ አትናገሩም? አይ በላቸው ወይ በላቸው ወይ በላቸው። እና የት እንዳላችሁ ለማለት ነው። ሌላ ምንም አላልኩም። ባጃችሁ ግቡ። ምንም አላልኩም። አዎ ምንም አላልኩም። እኔ እና እንዳት ይዙኝ ሌሎቻችሁ። እና እውነት ለመናገር የዛሬው ቪዲዮ ለፈታ አድርጎኛል። በመቀጠል ደግሞ ኤልዱም ባልዋ ላይ ፕራንክ አድርጓት ነበረ ሰሞኑ። በዚያ አጋጣሚ ባሎች እኮ ፕራንክ ይበሉ እንጂ ልክ ልካችን ነው የሚነግሩን ማለት ነው። እኛ ለእኛ ለሲሮ ሸንቀጥ ማለት ያስፈልገናል። እና አይዞሽ ኤልድዬ፣ ያው ዛሬ ብድሮ መልሰ በነገራችሁ እህት ወና ብድር የመለሰችው እንጂ ኤልዶ አይደለችም፣ ሀቂቃ ማለት ነው። ኤልዱ ትስቃለች፣ ስትስቅ ታስመልጣለችና እህቷናት የመለሰችው ቡዜ ማለት ነው እና እንደዛ ነው እላችኋለሁ። እና ዛሬ በአብርሽና በሩታ አልሰራሁም ነበረ። እኔ አፌ እንዴት እንደበላኝ ሲመጡ ራሱ ወይኔ አብርሽና ሩታ መጡ፣ የኔ ማሮች። ስለነሱ ስላላወራሁ ማለት ነው በእነሱ የሰሩት ቤት በሙሉ እያዳመጥኩ እያየሁ፣ ወይኔ በላቸው። እሱስ ሆነው ይኸው ጠፍረው ይዘውኛል ማለት እናንተም ተይዟችኋል። በነገራችን ላይ እኔ ብቻ አይደለም የተለከፍኩት፣ እናንተም ተለክፋችኋልና ብዙ ልጆች ደግሞ የተለከፉ ልጆች ነበሩ ያው ኢትዮጵያ ገብተው የጠፉ ልጆችም አሉ። አረ እናንተ እንዴ ምን ነው ዛሬ? እና ምን ልላችሁ ነበረ፣ መክያ የምትባለው አረጅ እራሱ ጠፋች ማለት ነው። ለምን እንደጠፋች አላውቅም። እስኪ በውስጡ መስመር እፈልጋታለሁ። እሷ ደግሞ እንዳጠፉ ኢትዮጵያ ስትገቡ መስመር ግቡ። ምን ነው የአምስት ብር ነው የት አትሞሉም እንዴ? ለነገሩ አዋይ ቢሞላም አይሰራም አሉ። የሞራሱ አይሰራም አሉ አሉ አሉ። ጋይስ አሉ አሉ። ምን ነው አበዛሽ አትሉኝም? እና ሸበላው ያው ሚስቱ ሲያዝናና ነበረ እላችኋለሁ። የተለቀቀው ቪዲዮ ያው መች እንደተቀረጸ ባላውቅም ያው ሲያዝናና ነበረ። የምር አብርሽ እኮ ጀግና ነው፣ በቃ ቀብረር እያለ እና ፎቶ ደግሞ በውስጡ መስመር ተልኮልኝ ነበረ ባይዘ ቀደም ምታ ተብለው ማለት ነው እና የሆቴል ተልኮልኝ ነበረ ነገር ግን ውሽ ፋይዳ አላየውምም ነበረ ደግሞ ያው ወደ ሌላ ገብቼ ነበረ ላችኋለ በጥፍ የሚደባደቡትና የሚቀጣቀጡትን ላይ ማለት የኛዎቹ የሚቀጣቀጣሉ እኳ አንዳንዴ ማለት ነው አብርሽ ነሮታ ብቻ ናቸው ማይደባደቡት በነገራችን ላይ እናንተ አንድ ቀን ሲማቱ አይታችሁ ታቃላቸው እስኪ ንገሩኝ የብሬ ንብላቸው አብርሽ እጁ ሲያነሳ አይቻላቅም እኔ ሩታ እንዲ በጥፍ ይደርግመዋለች አብርሽን ከዛ ውጭ ማለት ነው አብርሽ አንድ ቀን እጅ አንስቶ አያውቅም። ሳ ወሌላ ነቅታ ታያውቅም እ ተሳስቶ ራሱ ማለት ነው። እንዲሁም ከተሳስቶ ራሱ እጁ ካነሳ እኮ ይደነግጣል። እኛ እንበላዋለን። አንዴ ቁም ስቅል እናሳየዋለን። አይዞ አባት አይዞ እንዴ፣ ጠበትካች ሲባል እንዲህ ነው። አንዴ ሻይ ቅጠል እንሆናለን፣ አንዴ ስ ስኳር እንሆናለን። እና አምናቸው ተቀበሉ ማለት ነው። ግን ጥፋት ካለባቸው መወጀሯቸው ዝም እንዳትሉ እና ያው ሩታ ተባብራ እንግዲህ ፕሮግራም አለን ብለው ለፕሮግራም ሊወጡ እንቅልፋቸው ተይተው ነው ያሉት። ግን በሩታ ቤት ቢለቁ ጥሩ ነው። የምሬን ነው የምላችሁ። እንደምን ችግር አለ። አሁን ፀጉሽ አለቃለች ባለፈው። ከዛ በኋላ ዛሬ በሩታ የቤት ቢለቀቅ ደስ ይለኝ ነበር እንዴ! የኔና እሷም ትጠቀም እንጂ እናንተ ብቻ ለምንድነው የምትጠቀሙት? ተጠቀሙት የምር እንዴ። ወይስ ሩታ ናት በእንቅልፍ ቶሎ ማትነሳውና ልጅቷም ትጠቀም። እናንተ ትጠቀማላችሁ፣ በሷ ትሰራላችሁ፣ ትተባበራችኋለች አለች ሩታ። ደሞ ስትመጣ ያለችበት እንሄዳለን እኛ ራሱና እንድትተባበሯት እንፈልጋለን እኛ እራሱ ልጅቷ እንድታድግ ጥሩ ደረጃ ደርሳ ቤተሰቦቿን እንድትረዳ። እየረዳች ነው እየረዳች አይደለም አይደለ? ነገር ግን ማለት በቃ እንድታገኝ አግኝታ ደግሞ ሌላኛው ሰው ለሌላኛው ሰው እንድታደርግ እኔ እፈልጋለሁ በበኩሌ ማለት ነው። ውድ ቤተሰቦቼ እውነቴን ነው የምላችሁ። እና ልጅቷ እንድትሰራ ቢተባበሯት ወይም ደግሞ ቀርጾ ቢለቁላት ደስ ይለኛል እንዴ አሁን እኮ እናንተ ሁለተኛ ዙር ዞራችሁ፣ ሁላችሁም ሁለተኛ ዙር ዞራችኋል። አብርሽ እኔ እንጃ አብርሽ መቼ ነው የለቀቀው? ባለፈው ለእናንተ የሽማቆ የተቀረጸው ቪዲዮ የተወሰነ ዋጣችሁት። በሩታ ቤት አትለቁትም ነበረ እሱ ቪዲዮ። ለምን ዝም አላችሁን? እና በሩታ ቤት ልቀቁት እሱ እንዴ ወስኛ። ሁሌ መጨቃጨቅ አለብን ከእናንተ ጋር መሰዳደብ አለብን። እናንተ ለነገሩ ቤተሰብ በውስጡ መስመር ማለት ነው። ስትሰድቧቸው ብቻ ነው መልስ የሚሰጣችሁ፣ ካልተሳደባችሁ መልስ የሚባል ነገር አይሰጣቸውም። እንዲህ ነው የምላችሁና አብሮሻ የሆነ ነገር እንደዚህ እንደዚህ ያደርግ ካላችሁት ማለት ነው፣ ሩታም እንዲህ ካላችሁ ማለት ነው፣ መልስ ያኔ በቃ እሺ ምናምን ትባላላችሁ፣ ጸጥ ይላሉ። ከዛ በኋላ የሆነ ጊዜ ሞጀራችሁ ትለቁታላችሁ ሁለቱም፣ ከዛ በኋላ ያደርጉታል። እውነቴ ነው። በቃ በቃ ስሬስሊ ስሬስ መሆን የግድ ነው ማለት ነው። እኔ ብሎክ ያደርጉኛል። እኔ ደጋፊ ነኝ። ለምን ተሳደብሽ ይሉኛል ምናምን ብሎ እኔ እንደዚህ ነኝ። በቃ ይህ ባህሪ ነው ማለት ነው። እና ያ ሰው፣ እንደ ራሴ የማየው ሰው ያንን ሰው ለዛ ሰው ቦታ ካለኝና እንደ ራሴ የማየው ከሆነ ማለት ነው አንዴ እናገራለሁ፣ ሁለቴ እናገራለሁ። ጸጥ ከሆነ መጨረሻው ስድብ ነው ማለት ነው። ከዛ በኋላ ያው ተቆጥቼ ስለምሳደብ ስድቤ ደግሞ የክፋት እንዳልሆነ ስለሚረዳ የትኛውም ሰው ይመልስልኛል ማለት ነው። ማለት አድርግ ያልኩት ያደርጋል። እውነቴ ነው ምላችሁ። እንዴ እናብርሽ በለው በቤተሰብ በኩል በለው በምን በጓደኛ በኩል በለው እኔ ጋ እንዲ ነው በቃ ስሪችሊ እና ሁሉም ይረዳኛል እና ከልብ አመሰግናለሁ ማለት ነው። የብረዶ ናቸው ትህት ሰዎች እና የዛሬው ፍራክ እንግዲህ ደስ ሲል ነበረ። ግን በቀጣዩ በሩታ ቤት ይቻላል። ልቀቁ፣ በቃ ልቀቁ። ሜሪ ብትለቅ ወዮላችሁ፣ ይሳቅ ቢለቅ ወዮላችሁ። በሩታ ቤት እንዲለቀቅ እንፈልጋለን። ፈሀምቱ ወለላ፣ ተፋሞን ወለላ፣ እንዲ እንድትሰሙን እንፈልጋለን። ፍትህ ለተመልካች፣ ፍትህ ለሩታዬ። ያው ሰሞኑ ለቃችሁ ነበረ። ያው በኮፒራይት ብላችኋል ጠፋ። ስለዚህ ያው አልተመለሰም እስከዛሬ ድረስ ዛሬ ማይቼው ነበረና አልተመለሰም ና ኮፒራይት፣ ይሄ ኮፒራይት እኮ እናንተ አዛ እያደረገ እኮ ነው። ህዝቤ እየጨርሰው ይገኛል በተለይ ዘፈን ካለበት ሰውነቴ ነው እምረጨው። ይኸው ቀለሟ ዛሬ የነሩት ታለቀ ያዛት ሰላም ሆኖልኝ ቤተሰብ